የተሟላ የማክሮ ኢኮኖሚ ሪፎርም ተግባራዊ ከተደረገበት ሐምሌ ወር 2016 ዓ.ም ጀምሮ የተለያዩ የግል ባለሀብቶች በውጭ ምንዛሬ አገልግሎት ላይ ተሰማርተው ይገኛሉ። ዘርፉ ለግል ባለሀብቱ ክፍት ከተደረገ ጀምሮና በውጭ ምንዛሬ ፖሊሲ ላይ የተደረገው ማሻሻያን ተከትሎም አሁን ላይ ከህገወጥ የውጭ ምንዛሬ ጋር ያለውን የዋጋ ተመን ማጥበብ የተቻለ ሲሆን የውጭ ምንዛሬ ክምችትንም እንዲያድግ እድል ፈጥሯል። ህገወጥ መንገድ ይዘረዘር ነበር። አሁን ደግሞ በትይዩ ማርኬት ህጋዊ የሆነው ከባንክ ውጭ የሚዘረዝሩ የፎሬክስ የሚሰሩ ካምፓኒዎች አሉ፣ ባንክም አለ። በዛ መካከል መመጣጠኑን ታየዋለህ። አንደኛ፣ ሁለተኛ በቂ ነው ባይባልም እኔ ቼክ አረጋለሁ። ቴዎሪውን ብቻ ሳይንሱ ትክክል ነው። ሪፎርሙ ላይ ያሉ ሳይንሶች ግን መሬት ወርዱ ደግሞ ማየት አለብህ። ስለዚህ ባንኮች ጋር ቼክ አረጋለሁ፣ ነጋዴዎች ጋር ቼክ ታረጋለህ። እና መሻሻሎች አሉ። የጠየከውን ገንዘብ ሊሰጡ የሚችሉ ባንኮች አሉ በውጭ ምንዛሬ ላይ የተሰማሩ የግል ባለሀብቶችም አገልግሎቱን ከጀመሩ ጊዜ አንስቶ በርካታ ደንበኞች ወደ እነሱ እየመጡ እንደሚገኝ አንስተው ፍላጎት ላይ የነበረውን እጥረት መቅረፍ እንደቻሉም አንስተዋል። ፖሊሲው በፈቀደው መሰረት ሳሚል ሳናድር ነው ወደ ስራ የገባ ነው። ላይሰንሱን ሰኪር አርገን ከጊዜ ወደ ጊዜ የህብረተሰቡ አገልግሎቱን የመጠቀም ፍላጎት እየጨመረ ነው። አሁን በዛ ብለናል። አሁንም የተወሰነች ልዩነት አለ። ሁለት ብር፣ ሶስት ብር እስከ አምስት ብር ድረስ የሚሆን ልዩነት አለ። ቀድሞ በነበረው ላይ ግን እስከ ሀምሳ ብር ስልሳ ብር ነበር ልዩነት የነበረው። አሁን የቺ ሁለት ብር እና ሶስት ብር ለሰው ምንም ስላደለች ፍላጎቱ በጣም ጨምሯል ማለት ነው እኛ ጋ ያለው የዴይ ቱዴይ ሁ የቀን ተቀን የምንዛሪ እንትናችን ደንበኞቻችን ቁጥር እየጨመረ ነው የሚሄደው። ሪፎርሙን ተከትሎ በመጣው ለውጥ ነጋዴው የውጭ ምንዛሬን በቀጥታ በበቂ ሁኔታ ከባንኮች እንዲያገኝ ያስቻለ በመሆኑ ሕገወጥ የውጭ ምንዛሬ ግብይቱ ኢኮኖሚው ላይ ያሳድር የነበረውን ጫና እንዲቀንስ አድርጓልም ብለዋል። ኢምፖርተሩ መስመሩን ስቶ ዶለሩን ለማግኘት ብዙ አቅጣጫዎችን ሄዶ ስለሚያመጣውና ስለሚያስገባው በኢኮኖሚው ላይ፣ በማህበረሰቡ ላይ የዋጋ መናርን ይፈጥር ነበር። ዛሬ ግን በአቅርቦቱ የተስተካከለ ተስተካከለ ሲሆን ኢምፖርተሮች ከባንክም ሄደው ኢዝሊ ዶላርን ማግኘት ስለሚችሉ የሚያመጡትን እቃ በትክክል ወደ ገበያው ላይ ይዘውት ይመጣሉ። ገየ ነጋዴው ማጆሪቲው ማጆሪቲ 789 ከመቶ ጎጥ የገንዘብ ዝውውር ውስጥ ስለሚገባ እዛ ጋር መጨመርና መቀነሱ እቃዎች ላይም አገልግሎቶች ላይ ራሱ ባሉታዊ ተጽዕኖ ነበረው። አሁን ግን እዚህ ጋር ቀጥታ ከኢኮኖሚው ጋር የሚያገናኝ ነገር የለውም። ገው ነጋዴ ሚነስም ከባንክ ነገሮችን የሚያገኝበት እድል ም ከኛ ስላለ ኦልሞስት በራሱ ዓለም ነው ያለው። በሚለው ያዝልኝ የህገ ወጥ የውጭ ግብይት መዳከም፣ ከባንክ ውጭ እንቀሳቀስ የነበረን ገንዘብ ወደ ህጋዊ መንገድ እንዲገባ የማድረግ እድልም የሚፈጥር ነው። ባንክ ማያውቀው ገንዘብ አለ። አይ ቲንክ አሁንም ሪፎርሙ እነዛን ገንዘቦች መሰብሰብ፣ እንደዚህ አይነት በባንክ ሲስተም ውስጥ ያላለፉ ገንዘቦች አገሪቱ ኢኮኖሚ ላይ ችግር ነው የሚፈጥሩት። ዶላሩ በህገ ወጥ መንገድ ይወጣል በህገ ወጥ መንገድ የሚገቡ ነገሮች አሉ እነዚህ ነገሮች ኮንትሮል ማድረግ በጣም መሰረታዊ ነገር ነው የመጀመሪያው ነገር ስለዚህ የነዛ መዳከም ይህ ሁሉ ገንዘብ በብሔራዊ ባንክ ቁጥጥር ውስጥ ይሆናል። ይሄ ደግሞ ለአንድ ሀገር ኢኮኖሚ ድርድር የለውም፣ በጣም ጠቃሚ ነገር። በውጭ ምንዛሬ ግብይት ላይ የተሰማሩ የግል ባለሀብቶች አሁን የተገኘው መሻሻል ወደኋላ እንዳይመለስ አሁንም መንግስት ህገወጥ ግብይቱ ላይ ጥብቅ ቁጥጥር እንዲያደርግ የጠየቁ ሲሆን እነሱም በተለያዩ አማራጮች የግንዛቤ ማስጨበጥ ስራ እየሰሩ እንደሚገኝ አስታውቀዋል። የተደራጀ መረጃ እንሰጣቸዋለን። የበለጸገ አፕዴት የሆነ ዌብሳይት እንጠቀማለን። ቢያንስ ገቢያው ሄ ነው ጋዩ ፎን አብደውም ወደ ሌላ እንዳሄዱ በዌብሳይቶቻችን ላይም ህገወጥ የገንዘብ ዝውውር ውስጥ መሳተፍ ምን ያህል ዋጋ እንደሚያስከፍል በህግም እንደሚያስጠይቅ ህጎቹንም ጨምረን መረጃ በተለይ ውጭ ሀገር ኖሮ የመጡ ሰዎች ቴክኖሎጂን መረጃን ከዌብሳይቶች የማየትና ና የማንበብ ልምምዱ ስላላቸው እነሱ ሞሮፍ ኦልሞስት በጉደጋይ መስመር ገብተ እየሄዱ ያሉበት ሁኔታ ከቀን ወደ ቀን የጨመረ ነው የመንግስት ይሄ ሬጉላቶሪ ቦዲው ብላክ ማርኬቱን ሊቆጣጠርበት የሚችላቸውን ነገሮች መፍጠር መቻል አለበት። እስፔሻሊ በሴኪሪቲ ኢሹ ላይ ማለት ነው። አሁንም ይሄንን ነገር ከእጅ እንዳይወጣ የምንሰጋው ምንድን ነው፣ ብላክ ማርኬቱ ላይ ከኛ እኩል ከኛ በር ላይ ቆመው ለመመንዘር የሚሞክሩ ሰዎች አሉ። መንግስት ይህንን ስትሪክትሊ ፎሎ ማድረግ ያለበት ይመስለናል። ሪፎርሙ ያመጣውን እድል በአግባቡ ለመጠቀምና ሙሉ ለሙሉ ውጤታማ እንዲሆን የውጭ ምንዛሬ ክምችቱን ፍትሐዊ በሆነ መንገድ ማከፋፈል እንደሚገባና በተለይ ደግሞ ለሀገር ውስጥ አምራቾች ቅድሚያ መስጠት እንደሚገባም ተነስቷል። ጥቂት ሰዎች ላይ ያለን የብድር መጠን እንዴት አድርገን ነው ኢቭንሊ ኢኳሊ እና ፌር በሆነ መንገድ ብዙዎች እንዲያገኙት የምናደርገው? ብዙዎች ያገኙት ማለት ምንድን ነው? እቃው በብዙዎች ሰዎች ይመጣል። ከዛስ? ውድድር ነው የሚኖረው። ማ ይጠቀማል? ፐርፌክት ማርኬት እንለዋለን። ፐርፌክት ማርኬት በቂ ሻጭ እና በቂ ገዢ ሲኖር ማለት። ኢትዮጵያ ውስጥ ግን ምንድን ነው? በጣም በቂ ገዢ ያለ፣ ሻጭ ግን በጣም ትንሽ። ስለዚህ እዚህ ላይ ባንኮቻችን እንዲያስተካክሉ መደረግ አለበት። ለአምራሾች፣ በተለይ ደግሞ ለአምራሾች ኢትዮጵያ ውስጥ ለሚያመርቱ፣ ከኢትዮጵያ ወደ ውጭ ለሚልኩ ሲስተም ወይም ፖሊሲው በጣም መደገፍ መቻል፣ በጣም ትንሽ አይደለም፣ በደንብ መደገፍ መቻል አለበት።